ጤና ይስጥልኝ። የተከበራችሁና የተወዳችሁ የኢትዮ ኒውስ ቤተሰቦች ለዜና ውጃችን ነው ጀምረዋል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ ዜናዎች ዜናዎችን ነግራቸዋለሁ። አብራችሁ ይቆዩም። እንደ አባቶቻችን በአርበኝነት ስሜት ጠላቶቻችን እንበትናቸዋለን ሲሉ ጠቅላይ ሚኒስትር ዐብይ አሕመድ ተናገሩ። እኛ ጸንተን እኖራለን ያሉት ጠቅላይ ሚኒስትሩ ጠላቶቻችን በተለመደው መንገድ በክንዳችን ይፈርሳሉ ሲሉ ተደምጠዋል። በዝርዝር እንመለከታለን። በአማራ ክልል ባህር ዳር ከተማ በሚገኘው መኮድና አየር ኃይል ላይ ጥቃት መፈጸሙን የአማራ ፋኖ በጎጃም አስታወቀ። በክልሉ የተለያዩ አካባቢዎች በአገዛዝ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉም ታውቋል። የአገዛዝ ጦር የሰሜን ምዕራብ እዝ አዛዥ ሌተናል ጄኔራል ብርሃኑ በቀለ በበኩላቸው ተላላኪ ባንዳዎችና ጋላቢዎቻቸው የኢትዮጵያን ሰላም መሆን ባይፈልጉም እኛ ግን በመስዋዕትነት ግስጋሴዋ ያለምንም እንቅፋት አስቀጥለናል ሲሉ ተናግረዋል። በዝርዝር ነው ያለን የህዋትጋዊ ህጋዊ ሰውነት በፕሪቶሪያ ስምነት መሰረት እንዲመለስ የፓርቲ መካከለኛና ከፍተኛ አመራሮች ጠየቁ። አመራሮቹ ትላንትና አባወቱት የጋራ አቋም መግለጫ የፕሪቶሪያው የግጭት ማቆም ስምነት ያፈጻጽም ሂደት እንዳስዋል የፌዴራል መንግስ ለስምነቱ ትግበራ ቁርጠኛ አልሆነም ሲሉ ከዚህ ቀደም በዋት በኩል ሲንጸባረቅ የቆየውን አቋም ያስተጋቡት አመራሮቹ አድራዳሪዎቹም ትጥቅ ፍቱ ከማለት ውጭ ስምምነቱ ሙሉ ለሙሉ እንዲተገበር ያሳዩት ዝግጅነት ውስን ነው ሲሉ ተችተዋል። በዚህም ላይ ተጨማሪ ሪፖርታለን ተሰምታላችሁ። በደቡብ ሱዳን በሆስፒታልና በገበያ ቦታ በተፈጸመው የቦምብ ጥቃት ሰዎች መጎዳታቸው ተሰምተዋል። በደቡብ ሱዳን በሆስፒታልና በገበያ ስፍራ ላይ በተፈጸመው የቦምብ ጥቃት አነጋጋሪነቱ ቀጥሏል። በዚህም ላይ ተጨማሪ ዝርዝር ይዘናል። ከየመን የተወነጨፈ ሚሳይል በእስራኤል ቤን ጉሪዮን አየር ማረፊያዋና ተርሚናል አቅራቢያ መውደቁ እያነጋገረ ይገኛል። የእስራኤል ባለሥልጣናት እንደተናገሩት ይህ ጥቃት የተፈጸመው ከሁቲዎች ሲሆን በአሁኑ ሰዓት አጸፋውን ለመመለስ ዝግጅት እየተደረገ ነው ተብሏል። በዚህም ላይ ተጨማሪ ያለን፣ ተመልካቾቻችን፣ ወደ ዝርዝሩ አልፋለሁ። አብራችሁ ቆዩ። እንደ አባቶቻችን በአርበኝነት ስሜት ጠላቶቻችን እንበትናቸዋለን ሲሉ ጠቅላይ ሚኒስትር ዐብይ አህመድ ተናገሩ። እኛ ጸንተን እንኖራለን ያሉት ጠቅላይ ሚኒስትሩ ጠላቶቻችን በተመደው መንገድ በክንዳችን ይፈርሳሉ ብለዋል። ባለፉት ሰባት ዓመታት ረፍት የልጅ ጦርነትን በራሳቸው ሀገርና ዜጎች ላይ የከፈቱት የብልጽግናው መንግስት ጠቅላይ ሚኒስትር ዐብይ አህመድ አሁንም ጠላቶቻችን ሊያፈርሱን ነው ከማለት አልቦዘኑም። ጠቅላይ ሚኒስትሩ በየመድረኩ ጦርነት የሚቀሰቅሱ ንግግሮችን፣ መልእክቶችን ብሎ ማስፈራሪያዎችን የሚናገሩ ሲሆን እነዚህ የጠቅላይ ሚኒስትሩ ንግግሮች ደግሞ እንደ ፖሊስና ፊርማ እንደሚታዩ በተደጋጋሚ በመናገራቸው ስለ ጦርነት ሆነ ስለ መስበር ስለ ማፍረስና ስለ ጠላቶች ሲያወሩም ጦርነት እንዳወጁ የሚያዝላቸው ሆኖ ከርሟል። ዛሬ የፌዴራል ፖሊስ የምስረታ አባል በመስቀል አደባባይ ወታደራዊ መልክ አስ ያስከበሩት ጠቅላይ ሚኒስትሩ አሁንም ጠላቶቻችን የሚሏቸው ነገር ግን በስም ያልጠቅሷቸው አካላት በግልጽ አስፈራርተዋል። የጠላቶቻችን ፍላጎት እኛ እንድንበትን ነው የሚሉት ጠቅላይ ሚኒስትሩ የእኛ አላማ ግን ሌላ ነው ሲሉ ተደምጠዋል። እኛን መበተንና መለየት ነው። የኛ አላማ መሆን ያለበት ብሔራዊ ፍላጎቶቻችንን አንጥረን ማወቅ፣ ሰላማችንን መጠበቅ፣ ተባብረን መትጋት ከወንጅ ስለ ብሔራዊ ጥቅም እጅግ በተቃለለ መንገድ በመናገርና በመተግበር እሱንም በማሳየት የሚታወቁ የአገዛዙ ቀንደኛ መሪ ቢሆኑም አሁን ላይ ግን ስለ ብሄራዊ ጥቅም የሚያነሱባቸው መድረኮች በርከት ብለዋል። ድሀ ለዋላዊነት የለውም በማለት በአደባባይ የተናገሩት ዐብይ አህመድ ኢትዮጵያ ጠላት የላትም በማለት አባቶቻችን ተስማምተው መስራት አይችሉም ነበር ማለት ጭምር የአባቶቻችን ተጋድሎ አውግዘዋን አጣጥለዋን የሚሏቸው በርካቶች ናቸው። ዛሬ ግን ምን እንዳጋጥማቸው ባይታወቅም እንደ አባቶቻችን በአርበኝነት ስሜት መነሳት የሁል ጊዜ ስራችን ሊሆን ይገባል። ለዚህም ዝግጁ ነን ሲሉ ተደምጠዋል ጎረቤት ህዝቦች ጋር በጋራ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

በአማራ ክልል ባህር ዳር ከተማ በሚገኘው መኮድና አየር ኃይል ላይ ጥቃት መፈጸሙን የአማራ ፋኖ ጎጃም አስታውቋል። በክልሉ የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ የታወቀ ሲሆን የአገዛዙ ጦር የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ በበኩላቸው ተላላኪ ባንዳዎችና አጋላቢዎቻችሁን የኢትዮጵያን ሰላም መሆን ባይፈልጉም እኛ ግን በመስዋዕትነት ግስጋሴዋን ያለምንም እንቅፋት አስቀጠልን ሲሉ ተናግሯል። በአማራ ክልል ተጠናክሮ በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ የታወቀ ሲሆን የፋኖ ኃይሎች በርሰ ከተማዋ ባህር ዳር በሌሊት ጥቃት መክፈታቸውን አስታውቀዋል። የአማራ ፋኖ በጎጃም በባህር ዳር ከተማ በሚገኘው የአገዛዙ መኮድና አየር ኃይል ላይ ሚያዝያ 25/2017 ዓ.ም ጥቃት አድርሰናል ሲል አስታውቋል። ጥቃቱ የተፈጸመው ከባድ መሳሪያዎችን በመጠቀም ነው ያለው የአማራ ፋኖ በጎጃም በዚህም በወታደራዊ ካምፕ ላይ ቁሳዊ ጉዳት መረስ ተችሏል። አገዛዙን በብስጭት በመድፍ ዙሪያው የሚገኘውን ተራራ ሲደበድብ አርፍዷል ብሏል። በዚሁ በጎጃም ቀጠና ሰከላ ወረዳ የፋ ሰላምና ኃይሎች እርምጃዎችን እየወሰድን እንገኛለን ያሉ ሲሆን ይህን ተከትሎም የአገዛዝ ጦር ከወረዳዋ ዋና ከተማ ግሻ አባይ ከባንኮች ገንዘብ እያሸሸነው ሲሉ ነዋሪዎች አስታውቋል። በአካባቢው ከፍተኛ ወታደራዊ ውጥረት እንዳለም ለኢትዮ ኒውስ ከምንጮቹ አረጋግጣለች። በተመሳሳይ በጎንደር ቀጠና ከአምባ ጊዮርጊስ ወደ ገደብዬ በኦራል ተሽከርካሪዎች ሲንቀሳቀስ የነበር የአገዛዝ ጦር የደፈጣ ጥቃት ተፈጽሞበት 27 ወታደሮች መገደላቸውን የአማራ ፋኖ አንድነት በጎንደርም አስታውቋል። በተጨማሪም በርካቶች ቆስለው ወደ አምባ ጊዮርጊስ ለህክምና መውሰዳቸውን አረጋግጠናል ሲል ነው አድራጅቱ ያስታወቀው። በተያያዘም በበለሳ ቀጠና በግላ አካባቢ በተደረገ ውጊያ አንድ የሻለቃ አመራር ጨምሮ በርካታ ወታደሮች መገደላቸው ታውቋል። በተመሳሳይ በሰሜን ሸዋ ዞን ደብረ ብርሃን ዙሪያ ጭራሮ ደብር አካባቢ የፋኖ ኃይሎቹ የፈጸሙ ጥቃት በርካታ የአድማ ብተና ፖሊስ አባላት የሞትና የአካል ጉዳት ደርሶባቸዋል ነው የተባለው። በክልሉ ከቀጠለው ጦርነት ጋር በተያያዘ የአብይ አህመድ አገዛዝ በአማራ ህዝብ ላይ ሁሉን አቀፍ ወንጀሎችን እየፈጸመ ይገኛል ሲሉ የአማራ ፋኖ በጎጃም በዛሬው ልክ ከሷል። አገዛዙ በአማራ ክልል አርሶ አደሮች የአፈር ማዳበሪያ እንዳያገኙ በመከልከልና ከመጠን በላይ የዋጋ ጭማሪ በማድረግ በደል እየፈጸመ እንደሚገኝ ነው ድርጅቱ በወጣው መግለጫ ያኮነ ነው አገዛዙ የአፈር ማዳበሪያ ለሽያጭ ያቀረበበት ዋጋ የአማራ ገበሬ የሀገር የጀርባ አጥንት መሆኑን የካደ ብቻ ሳይሆን ህልውናውን ለማጥፋት በተጋንን ዋጋ ለመሸጥ እየተዘጋጀ በመሆኑ መላው አርሶ አደራችን አሁ ላይ በቀረበበት ዋጋ ማለትም በስምንት ሺህ ብር መግዛት የለባቸውም ሲል ነው ያሳሰበው አርሶ አደሩ በየቀየው እየገባ እየገደለ መቀጠሉ ሳያንስ በኢኮኖሚ እንዲዳከም ታቅዶ እየተሰራ ነው ያለው የአማራ ፋኖ በጎጃም አንዳንድ ህገወጥ ነጋዴዎች የአፈር ማዳበሪያ በመደበቅ በተጋነነ ዋጋ ለመሸጥ መዘጋጀታቸውን በመግለጽ ከድርጊታቸው እንዲቆጠቡም ጠይቋል ሌላው የአማራ ፋኖ በጎጃም በመግለጫው ያነሳው የወጣቶችን የግዳጅ ወታደራዊ አፈሳ ጉዳይ ሲሆን አድራጅቱ በአገዛዙ የሚፈጸመውን የወጣቶች አፈሳ በማውገዝ ወንጀል ይሰራባቸው ይገኛል ብሏል። በግዳጅ ወደ ማሰልጠኛ የተጋዙ ወጣቶች ስልጠናቸውን ሲያጠናቅቁ ትጥቃቸውን ይዘው ከህዝባቸው ጋር በመወገን ወደ ፋኖ ለመቀላቀል ሊዘጋጁ ይገባልም ብሏል። በሌላ በኩል ያገዛዝ ጦሩ የሰሜን ምዕራብ እዛ አዛዥ ሌትራል ጀነራል ብርሃኑ በቀለ ተላላኪ ባንዳዎችና አጋላቢዎቻቸውም የኢትዮጵያን ሰላም መሆን ባይፈልጉም እኛ ግን በመስዋዕትነት ግስጋሴዋል ያለምንም እንቅፋት አስቀጠልን ሲሉ ተናግረዋል። ሌተናል ጀነራሉ ጽንፈኛ ያሉትን ኃይል በመደምሰስ የክልሉን ሰላም አስተማማኝ አደረግን ሲሉ ነው የተናገሩትም። ጀነራል ብርሃኑ ከታሪካዊ ጠላቶቻችን ጋር በመቀናጀት እየሰራ ያለውን ጽንፈኛ ኃይል በመደምሰስ ትልኳችን እየተወጣ እንገኛለን በማለት ጽንፈኛ ያሉትን አካል ከሌላ የውጭ አካል ጋር እየሰራ ነው በሚል ወንጅለዋል። አክለውም ጽንፈኛው ቡድን ክልሉን የማተራመስና የኢትዮጵያን ሰላምና ልማት የማይመኙ ኃይሎች ፍላጎት ለማሳካት ቢፍጨረጨርም ሰራዊታችን የማያዳግም እርምጃ ወስዶበታል ሲሉ ይናገራሉ። ጄኔራሉ በመስዋዕትነታችን የቀጠናውን ሰላም እውን ሆኗል፣ የጠላቶቻችን ሴራም ከሽፏል ሲሉ የተደመጡ ሲሆን የትኛው ቀጠና ላይ መስዋዕትነት እንደከፈሉ ግን ያሉት ነገር የለም። የአገዛዙ ጦር አዛዦች በተደጋጋሚ ጽንፈኛው ጠፋ፣ የማያዳግም እርምጃ ተወሰደበት፣ አከርካሪው ተሰብሯል፣ ሰላማችን ተጠብቋል፣ ህዝባችን ከኛ ጋር ነው፣ ኑሯችን ተሻሽሏል፣ አሁን ላይ ተመልሶ የሚመጣ ግጭት የለም፣ ወዘተ እያሉ ቢደመጡም በክልሉም ሆነ በቀጠናው የሚደረጉ ውጊያዎች ግን ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሱ ቀጥሏል። አንዳንድ ውጊያዎችም እንደ አዲስ ለመቀስቀስ ጫፍ ላይ መሆናቸው እየተሰማ ነው። የህወሓት ህጋዊ ሰውነት በፕሪቶሪያ ስምምነት መሰረት እንዲመለስ የፓርቲው መካከለኛና ከፍተኛ አመራሮች ጠየቁ። አመራሮቹ ትላንት ባወጡት የአቋም መግለጫቸው የፕሪቶሪያውን የግጭት ማቆም ስምምነት የአፈጻጸም ሂደት በግልጽ ዳሰው የፌዴራል መንግስት ለስምምነቱ ትግበራ ቁርጠኛ አልሆነም ሲሉ ከዚህ ቀደም በህወሓት በኩል ሲንጸባርቅ የቆየውን አቋም አስተጋብተዋል። አደራዳሪዎችም ትጥቅ ፍቱ ከማለት ውጭ ስምምነቱ ሙሉ ለሙሉ እንዲተገበር ያሳዩ ዝግጁነት ውስን ነው ማለትን ተችተዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት መካከለኛና ከፍተኛ አመራሮች ፓርቲው ዳግም ምዝገባ እንዲያካሄድ በኢትዮጵያ ብሔራዊ ምርጫ ቦርድ የተላለፈውን ትዕዛዝ በመኮነን ህጋዊ ሰውነቱን በፕሪቶሪያው ስምምነት መሰረት እንዲመለስለት ጠይቀዋል። እነዚሁ አመራሮች በክልሉ የተቃዋሚ የፖለቲካ ፓርቲ አባላትን ያቀፈው የጊዜያዊ ምክር ቤት ህልውና እንደማይቀበሉም ጭምር አስታውቀዋል። የፓርቲው አመራሮችን ያስታወቁት ከሐሙስ ሚያዚያ 23 ጀምሮ በመቀለ ከተማ በሚገኘው የሰማዕታት ሀውልት አዳራሽ ሲያካሄዱት የቆዩትን ስብሰባ በት ትናንት ነው ምሽት ሲያጠናቁ ባወጡት የአቋም መግለጫቸው ነው። ብሔራዊ አንድነታችን ለዋላዊነታችን ለማረጋገጥ በሚል መሪ ቃል በተካሄደው በዚህ ስብሰባ 1337 የፓርቲ መካከለኛና ከፍተኛ እንዲሁም ነባርና አዳዲስ አመራር ተሳትፈዋል። በስብሰባው ላይ ባለፈው ነሐሴ ወር በተካሄደው አወዛጋቢ የህወሓት ጠቅላላ ጉባኤ የፓርቲ ሊቀመንበር ሆኖ በድጋሚ የተመረጡት ዶክተር ደብረጽዮን ገብረ ሚካኤል፣ የምክትል ሊቀመንበርነት ቦታ የያዙት አቶ አማኑኤል አሰፋ፣ የፓርቲ ጽሕፈት ቤት ኃላፊ የተረከቡት ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖም ጨምሮ ሌሎች ፓርቲ ከፍተኛ አመራሮች ጭምር ተሳትፏል። የስብሰባው ተሳታፊዎች በስብሰባቸው ማጠቃለያ ባወጡት ባለ 10 ነጥብ የአቋም መግለጫ ካነሷቸው ጉዳዮች አንዱ የህወሓት የህጋዊ ሰውነት የማግኘት ጉዳይ ሆኗል። ህወሓት 50 ዓመት የሞላውና በህዝቡ ልብ የታተመ መሆኑን በመግለጫቸው የጠቆሙት አመራሮች የፓርቲ እውቅና በትግራይ ህዝብ የሚወሰን ነው ብለን እናምናለን ሲሉ አቋማቸውን አስታውቋል። ከፕሪቶሪያው ስምምነት በተቃራኒ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን በድጋሚ ለመመዝገብ የሚያደርገውን ተደጋጋሚ ሙከራ እንደሚያወግዙ አመራሮቹ በአቋም መግለ መግለጫቸው ላይ በግልጽ አስፍሯ ምርጫ ቦርድ ኃይል መሰረት ባድረገ የአመፅ ተግባር ላይ መሳተፉን ማረጋገጡን በመጥቀስ ህወሓት ከፓርቲነት የተሰረዘው በጥር 2013 ዓ ም ነበረ ሆኖም ቦርዱ ከፌዴራል መንግስት የቀረበለትን ጥያቄ መሰረቱ ማድረግ ባለፈው ዓመት ነሐሴ ወር ላይ ህወሓትን ክልላዊ ፓርቲነት በድጋሚ መዝግቦታል ህወሓት በምርጫ ቦርድ እንዲመዘገብ የተደረገው በአመፅና በህገ ወጥ መንገድ ሲንቀሳቀሱ የነበሩ የፖለቲካ ፓርቲዎች በልዩ ሁኔታ እንዲመዘገቡ የሚያስችል ህግ በግንቦት 2016 ዓ ም አገዛዙ በፓርላማ አጸደቁ ማለት ነው ተከትሎ ነበር። ቦርዱ ለህዋት የሰጠውን የህጋዊ ሰውነት ማረጋገጫ የህዋትን የቀድሞው ህልውና ወደነበረበት የማይመልስ በመሆኑ እንደማይቀበሉ የገለጸው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህዋት ጠቅላላ ጉባኤውን በማካሄድ አመራሮቹ ምርጫ አካሂዷል። ለጠቅላላ ጉባኤውና በስብሰባ ላይ ለተሳተፉ ውሳኔዎች እውቅና አልሰጥም በማለት የብልጽግናው መንግስት አቋም የደገፈው የምርጫ ቦርድ ህዋትን ለሶስት ወራት በምንም አይነት ፖለቲካዊ እንቅስቃሴ እንዳይሳተፍ አግዷል። ባይ ነበር ህዋት ይህም ውሳኔ ከተላለፈ የካቲት ወር ጀምሮ ባሉት ሶስት ወራት ውስጥ ጠቅላላ ጉባኤ ለማካሄድ የሚያስችል የእርምት እርምጃ ካልወሰደ የፓርቲነት ምዝገባ ቀጥታ እንደሚሰረዝ ቦርድ ወቅ ብሎት ነበር። የህወሓት መካከለኛና ከፍተኛ አመራሮች በትላንት አቋም መግለጫቸው ምርጫ ቦርድ የፕሪቶሪያን ስምምነት በመጻረር ጉዳዩን ወደ ተራ ቴክኒካዊ ጉዳይ አውርዶታል ሲል ነቅፈዋል። የህወሓት ህጋዊ ሰውነት በፕሪቶሪያ ስምምነት መሰረት ወደነበረበት እንዲመለስ ወይም ደግሞ ስምምነቱ ከተፈረመበት ጊዜ ጀምሮ እየተመለሰ ነው ብለዋል። አመራሮቹ በዚህ አቋም መግለጫቸው የፕሪቶሪያ ግጭት ማቆም ስምምነት የአፈጻጸም ሂደት የዳስ ሲሆን የፌዴራል መንግስት ለስምምነቱ ትግበራ ቁርጠኛ አልሆነም በማለት ተችተዋል። ከዚህ በፊት በህወሓት ሲንጸባረቁ የነበሩ ሙሉ አቋሞችን የተጋራው የትላንትና የአቋም መግለጫ አደራዳሪዎችም ትጥቅፍቱ ከማለት ውጭ ስምምነቱ ሙሉ ለሙሉ እንዲተገበር ያሳዩ ዝግጁነት ውስን ነው ብለዋል። በዚህም ምክንያት በመጠለያ ጣቢያዎች በስደትና በወራሪ ኃይሎች ስር ያለው የትግራይ ህዝብ በበሽታና በሞት እየተሰቃየ ይገኛል ብለዋል። በአቋም መግለጫቸው ህዝቡ እነዚህን ችግሮች መታገስ የማይችልበት ደረጃ ላይ ደርሷል ሲሉም የሁኔታው አሳሳቢ ተቀባይነት አሳስቦናል ብለዋል በዚህ ረገድ ያለው መሰረታዊ የፖለቲካ ችግር በመፍታት የትግራይ ህገ መንግስታዊ የበላይነት በፕሪቶሪያ ስምምነት መሰረት መመለስ አለበት ሲሉም ነው አመራሮቹ አቋማችን ነው ሲሉ ያስታወቁትም የህወሓት መካከለኛና ከፍተኛ አመራሮች በአቋም መግለጫቸው ያነሱት ሌላው ጉዳይ በክልሉ የሚገኙ የተቃዋሚ ፓርቲዎች አባል የሆኑበት የጊዜያዊ ምክር ቤት ህልውና ነው የምክር ቤቱ መቋቋም የህዝብን ህገ መንግስታዊ ስልጣን የሚጥስ ህዝብን ያላሳተፈ ትልቅ የግልጸኝነት ችግር ያለበት በገዥ ሀይል በህዝባችን ላይ እየተጫነ ሲሉ አመራሮቹ ግልጽ ነቀፌት አቅርበዋል። ጊዜያዊ ምክር ቤቱ ጸረ ህገ መንግስትና ጸረ ዲሞክራሲ ሲሉ የጠሩት አመራሮቹ በዚህ ምክንያት ምክር ቤቱ ፍጹም ተቀባይነት የሌለው ነው ሲሉ ተቃውሞታል። በክልሉ የተመረጠ መንግስት እንዲኖር እንዲሁም በትግራይ ፍትሐዊና ዲሞክራሲያዊ ምርጫ እንዲካሄድ የክልሉ ጊዜ አስተዳደር፣ የፌደራል መንግስትና የፖለቲካ ኃይሎች በቂ ዝግጅት እንዲያደርጉ አመራሮቹ ጥሪ አቅርበዋል። በደቡብ ሱዳን በሆስፒታልና በገበያ በተፈጸመ ጥቃት በርካቶች መገረላቸው ሰምተዋል። በደቡብ ሱዳን በሆስፒታልና በገበያ ስፍራ ላይ በተፈጸመ የቦምብ ጥቃት ቢያንስ ሰባት ሰዎች መገረላቸውን አንድ ግብረሰናይ ድርጅት ለቢሽ ተናግሯል። ይህ ጥቃት የተፈጸመው ሀገሪቱ ወደ እርስ በርስ ጦርነት ትገባለች የሚል ስጋት ባለበት ወቅት መሆኑ አሳሳቢ ሆኗል። ድንበር የለሽ የሐኪሞች ቡድን እንዳለው ከሆነ መሳሪያ የታጠቁ ሄሊኮፕተር እና በጆን ግሌ ግዛት ኦልድ ፋንጋክ በሚገኝ ሆስፒታል መድኃኒት ቤት ላይ ቦምብ የጣለች ሲሆን በዚህም መድኃኒት ቤቱ ሙሉ ለሙሉ ወድሟል። ከዚህ ሰው አልባ አውሮፕላን ወይም ድሮን በአካባቢው ያለ የገበያ ስፍራ ላይ ቦምብ መጣሏንም እንደዚሁ የድንበር የለሽ የሐኪሞች ቡድን አስታውቋል። ጥቃቱን የተፈጸመው ሆስፒታሉ ከ1100 በላይ ሕዝብ በሚኖርበት ፋንጋንክ ግዛት በሚገኘው ብቸኛ ሆስፒታል ሲሆን ሁሉም የሕክምና ቁሳቁሶች መወደማቸውን ኤምኤስኤፍ አስታውቋል። እንደ ግብረ ሰናይ ድርጅት ኤምኤስኤፍ እንደሆነ ከሞቱት በተጨማሪ ሀያ ሰዎች ለጉዳት የዳረገው ጥቃት ዓለም አቀፍ የሰብአዊ ህግን በግልጽ የጣሰ ነው ብሏል። የኤምኤስኤፍ ቃል አቀባይ ማማን ሙስጡፋ ድርጅቱ መረጃዎችን ገና እያደራጀ እንደሆነ ጠቅሰው ነገር ግን የአይን ማኞች አውሮፕላኗ የመንግስት ኃይሎች ሄሊኮፕተር እንደሆነች መናገራቸውን ለዩቲ ኒውስ ፕሮግራም አስረድተዋል። ሆስፒታሉ በግልጽ የተሰቀለ መለያ አለው። መገናኛ መለያችን ለሁሉም ተፋላሚ ወገኖች አሳውቀናል። በመሆኑ ወይም ኮስታሉ የት እንደሚገኝ በሁሉም ወገኖች ዘንድ መታወቅ ነበረበት፣ ሲሉ ቃል አቀባዩ ቅሬታቸውን አቅርበዋል። ጥቃቱን በተመለከተ ቢቢሲ የአገሪቱን የውጭ ጉዳይ ሚኒስትር የጠየቀ ቢሆንም ወዲያውኑ የተሰጠ ምላሽ የለም ሲል ዘግቧል። ከየመን የተሆነ ጭፈ ሚሳይል በእስራኤል ቤን ጉሪዮ አየር ማረፊያ ዋና ተርሚናል አቅራቢያ መውደቁን የእስራኤል ባለስልጣናት ይፋረጉ። ትክክለኛነቱ ያልተረጋገጠና በኦንላይን ላይ የተለቀቀ ትክክለኛነቱ ያልተረጋገጠና በኦንላይን ላይ የተለቀቀ ተንቀሳቃሽ ምስል እንደሚታየው አሽከርካሪዎች ሚሳይሉን በአቅራቢያቸው ሲያርፍ ለመሸሸግ ሲሯራጡ ይታያል። ከቴል አቪቭ መውጫ ላይ በሚገኘው አውሮፕላን ማረፊያ አቅራቢያ ያረፈው ሚሳይል አካባቢው በጥቁር ጭስ ሸፍኖታል ይላም ቢቢሲም። አራት ሰዎች በፍንዳታው የተጎዱ ሲሆን ሌሎች ሁለት ሰዎች ደግሞ ወደ መሸሸጊያዎች በሚያምሩበት ወቅት ጉዳት እንደደረሰባቸው የእስራኤል ሚዲያም የአደጋ ጊዜ ሰራተኞችን ጠቅሶ ዘግቧል። የእስራኤል መከላከያ ሚኒስቴር እስራኤል ካትዝ በመግለጫቸው ያጠቃን ማንም ቢሆን ሰባት እጥፍ መልሰን እናጥቀዋለን ሲሉ ዝተዋል። የሁቲ የወታደራዊ ቃል አቀባይ የሀያ አንሳሬ በቴሌቪዥን በሰጡት መግለጫ የእስራኤል አየር ማረፊያ ካሁን በኋላም ለአየር ጉዞ ደህንነት የተጠበቀ አይደለም ብለዋል። አየር ማረፊያው ለአጭር ጊዜ በረራዎችን ያቋረጠ ቢሆንም ተመልሶ ስራ ጀምሯል የሚሉት ደግሞ የእስራኤል ባለስልጣናት ናቸው። የሁቲ አማጽያን ያስወነጨፉት ሚሳኤል ሚሳይል በእስራኤል ሰማይ ላይ ሲደርስ በተለያዩ ጊዜያት ክፍሎች የሚገኙ የአደጋ ጊዜ ደወሎች መጮህ ጀምረዋል። የእስራኤል አየር ኃይል የተወነጨፈውን ሚሳይል ማክሸፍ ያልቻለበት ምክንያት ላይ ምርመራ ይደረጋልም ተብሏል። በአገር ውስጥ መገናኛ ብዙሀን የተለቀቁ ምስሎች እንደሚያሳዩት ሚሳይሉ ያረፈበት አካባቢ ትልቅ ጉድጓድ ተፈጥሯል። በኢራን መንግስት የሚደገፉና መቀመጫቸውን የመን ያደረጉ ሁቴዎች ለሀማስ ያላቸውን ወገንተኝነት ለማሳየት ወደ እስራኤል በተደጋጋሚ ሚሳይል ያስወነጭፋሉ። ነገር ግን የእስራኤል መከላከያ አልፎ የሚያርፉ ጥቂቶች ነበሩ። ከህዳር 23 ጀምሮ ሁቴዎች በቀይ ባህር ላይ የሚንቀሳቀሱ የንግድ መርከቦችን ጥቃትም ይፈጽማሉ። አሜሪካ ያማጽያኑን ተግባር ለማስቆም በዋናነት የአየር ጥቃት የምትፈጽም ሲሆን ዩናይትድ ኪንግደም ዘመቻውን ከተቀላቀለች ሳምንታት ተቆጥረዋል። የኢትዮኒስ ቤተሰቦች የነበረን ቆይታ በዚህ ያበቃል። መልካም